እስቲ በውሸት የተናገረውን መረጃ አንቱ አመጡም። ባይዘይ ቪዲዮዎችን በስርአት ላደመጠ ሰው ሙሉ ቪዲዮዎችን ላደመጠ አንዲት አንዲት ያለ መረጃ ወረዋትን ሊያመጡ ይችሉ ባይዘይ። አንዳንዴ ለራሴ ይገርመኛል፣ ለካ እስልምና ላይ የምናወራ ሁሉ በመረጃ ነው። በቃ ተሳስተን ያለ መረጃ እንደማናወራ ይሄ ማሳያ ነው። ምክንያቱም እኔ ቻሌንጅ ጥላቻ ስለሚሉ ቻሌንጅ አድርጉ ኑ አለመረጃ ወራ ነውን ደጋግሜ ይል ነበርና፣ ሊያመጡ ይችሉን ብዬ አስብ ነበረ። አሁን ላይ ሳስበው እያንዳንዷን ቃል የተናገርኩትን ከሀዲሳቸው ማሳየት እንችላለን። እያንዳንዷን ማለት ነው። ስድብ የሚመስለው፣ ሚቀፍ የሚመስለው፣ ቆሻሻ የሚመስሉ እንደዚህ ባይባሉ የተባሉትን ቃል በቃል ከሀዲስ ማምጣት ይቻላል። እያንዳንዱ ማምጣት ይቻላል። እንደው እኛ ኢትዮጵያውያን ሆነን ቃላቶቹ ስለሚቀፉ ወደ አማርኛ ስናመጣቸው ይዘገንናሉ እንጂ ከዛ በላይ ሰቅጣይ ሰቅጣይ ቃላቶች አሉ። ቀጣይ ግን እንሄድባቸዋለን። ቀጣይ እንሄድባቸዋለን። እስካሁን ያላየናቸው ደግሞ ትንሽ በፊት ቀፈፍ ቀፈፍ የሚሉ የመሰሏችሁ ከነሱ በላይ ዘግናይ ዘግናይ ነገሮችን አግኝተናል። እንግዲህ እንዴት እንደምትሆኑ ደግሞ እናየዋለን። እንሄድበታለን እንሄድበታለን። ይነበባል እናነበዋለን። ተጽፏል እናነበዋለን። መሐመድ ሲተገብረው ያልዘገነናችሁ እፎይ ሲያነበው ሊቀፋችሁ አይገባም፣ ሊቀፋችሁ አይገባም። ደግሞም አነበዋለሁ ደግሞም እናነበዋለን፣ ደጋግመን እናነበዋለን። ቢቀፋችሁ ምን እናደርግ። ካዳ የምትወዱት እንዳይን ብሌ ናችሁ ምሳሱለት ሳታውቁት እንደዚህ አይነት ዘግናኝ ነገሮችን አድርጓል። እናነበዋለን። እመኑኝ ነፍሴ እስክትወጣ ድረስ እንደዚህ አይነት ነገሮችን ነብዩ ያደረጋቸውን እናነባለን፣ ለሰዎች እንገልጣለን። ከበፊቱ በሚቀፉ ሁኔታ ወይም ደግሞ ቀጣይ በጣም ብዙ አሉ። እንግዲህ ተዘጋጁ። ደረታችሁን በስፖርት ወጠር ወጠር አድርጉት ይህንን ለመሸከም ማለት ነው። በየመስጊዱ ሰምቻለሁኝ በጣም ጥያቄ እንደተፈጠረባችሁ እና መልስ እያገኛችሁ እንዳልሆነ በተለያየ ቦታ ላይ መረጃዎች ይደርሱናል። ለማዋከብ ይሞክራሉ። ውሸት ነው ለማለት ይሞክራሉ። አንዳንዶቹ ደግሞ ነ እፎይ እየተናገረ ያለው መጽሐፉ ላይ ያሉ ነው አይ ክርስቲያኖች እየተቹን ያሉት ቡሃሪ ላይ እና ሙስሊም ላይ ባሉ መጽሐፍቶቻችን ነው። ስለዚህ ክርስቲያኖች እንዲሁ ከሜዳ ተነስተው አይደለም ሚና እየተቹን ያሉት እያሉ እራሳችሁ እየተሞጋገታችሁ ነው። ደስ የሚለው አንደኛው ይክዳል፣ አንደኛው ይመጣና ዳኢፍ ነው ይላል፣ አንደኛው ይመጣና አይ መጽሐፋችን ላይ ያለ እኔ ግን አልቀበለውም ይላል። ስለዚህ ስትካካዱ መልሰው ቁጭ ብለው የሚማሩ ብዙ አሉ። እውነትን የሚያውቁ በዛ ውስጥ እውነት አርነት ያወጣልና ነፃነትን የሚያገኙ የሚወጡ ከስርዓት አሉ። ትንሽ ጊዜ ነው እያዩ እያዩ እያዩ እያንገፈገፋቸው ቋቅ እያላቸው ይወጣሉ መጨረሻ ላይ ማለት ነው። ከጭን የማልፍ ሃይማኖት ስለሆነ ቃል ስጋ ሆነ ወደ አንተ ለፍ ሜይ ቢ አንተ ትመስለኛል አለ ቀደም የምትለው እንዴት ናችሁ? እንዴት አመሻችሁ? ኡስታዝ እንዴት ነው? ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ እዚህ ላይ ያላችሁ እህት ወንድሞችም ከስራ ያላችሁ ድኑ ስላገኘሁ አመሰግናለሁ። ድጋሚ ገስ ላይ እንደዚህ ስለተገናኘ ነው እውነት ደስ ብሎኛል። አብዛኛውን ስላላችሁት ጊዜም አልወስድም፣ የተወሰነ ነገር ብቻ ልበል። ከሚመሰገኑት ልጀምርና በደንብ አመስገናችኋል ብዬ አምናለሁ ይቀራ ብዬ ማስበው እውነተኛን ሲታዘዙ የነበሩ ትንሽ ናቸው ብሎ ሳይንቁ ኮፒ ሊንክ አድርጉ ሲባሉ ኮፒ ሊንክ ሲያደርጉ አሁን እንደምታዩት አስራ አራት ሚሊዮን ታብታብ ወደ ሰባት መቶ ሀያ ኮፒ ሊንክ ያደረጋችሁ ትንሽ ናቸው ሳትሉን አካውንቱን እየሄዱ እነሱ በዛ በኩል ሪፖርት ሲያደርጉ ዲአክቲቭ ለማድረግ እምቢ ብሎ በነበረ ሰዓት ሁሉ በጣም በጣም ለሊቱም ቀንም ሳይሉ ሲያገለግሉ የነበሩ እህት ወንድሞች አሉና ቀስር ከስር ማለት እናንተን እግዚአብሔር ያክብርልን በሎ እግዚአብሔር ስም እግዚአብሔር ይስጥልን ለማለት ወዳለሁ። በቅድሚያ ሌሎቻችሁ ያው ተመስግነናል ተመሰጋግነናል ብዬ አምናለሁ። ሌላ በዚህ አጋጣሚ አንድ መረጃ መስጠት ትፈልጋለሁኝ። እፎይ በእፎይ አካውንት የከፋ አካውንት እንትን ስም አካውንት የከፈታችሁ የቲክቶክም የፌስቡክም ምናምን ክርስቲያኖች ካላችሁ ፕሊዝ ቴክ ኬር አድርጉ ተጠቀቁ ማ አሁን ይሄ ግለሰብ ክርስቲያን ነው ኦኬ ምን ብሎ ነው በእስልምና የወጡ ለማገዝ የምትፈልጉ የንግድ ባንክ ብሎ እዚህ ጋር እናንተም ይሄው ስክሪንሻቱ አርጋችሁ ቼክ ልታደርጉ ትችላላችሁ። ስሙን አሳያችኋለሁ አንድ ሺህ ስልሳ አንድ ሺህ ስልሳ ሰባት ሀምሳ ስድስት ዘጠኝ አምስት ሰባ ስልሳ አንድ ብሎ እንደዚህ አይነት እንትን ውስጥ ባይ ውስጥ አስቀምጠዋል ማለት ነው። ገብቼ ሳየው የሁላችሁ ክርስቲያን ነው። ብርሃኑ ነጋ በቀለ የሚባል ግለሰብ ነው። ሁላችሁም ቼክ ልታደርጉ ትችላላችሁ፣ ስክሪን አርጋችሁ ስዳችሁ ማለት ነው። ሶ በርካታ ወደ ሀምሳ ሰባት ሺህ ፎሎወርን የደረሰው ማለት ነው። በርካታ በርካታ አካውንቶች ተከፍተዋል። ከዚህ በፊትም እፎይን ተናግረዋል። አንድ ገንዘብ እየተጠየቁ ነው። ብዙ ልጆች መረጃም ስለደረሰ ሁለት ደግሞ አላስፈላጊ መረጃዎች የተሰራችሁበት ስለሆነ ክርስቲያን የሆናችሁ የእፎይን ፕሮፋይል ብትጠቀሙ ምን ችግር የለም። እፎይ የሚለውን ግን ባትጠቀሙ መጠቀም ራሱ አይቻልም፣ በአጠቃላይ ማለት ነው። እንደዛ ማድረግ የለባችሁ ክርስቲያን ሆናችሁ ጤናማ ከሆናችሁ ማለት ነው። እፎ የሚለውን የራሳችሁን ስም ተጠቀሙ። እኔም እፎ ነ ሳምቲንግ ሳምቲንግ ልትጠቀሙ ትችላላችሁ። እፎ የሚለውን ግን ሊትራላይ አመሳስላችሁ ክርስቲያን ሆናችሁ እንደዚህ የምታደርጉ ሰዎች ለግል ጥቅማችሁ ለግል የግል ኪሳችሁን ለማደለም የምታደረጉት ጥንቃቄ እንድታደረጉ የሚል መልዕክት በዚህ አጋጣሚ ለማስተላለፍ ፈልጌ ነው። መረጃውን ከመስጠት ባሻገር እኛ ምንም ልናደግ እንግዲህ አንችለም ይህን ያለው ሪከርድ የምታደርጉትም ሪከርድ አድርጋችሁ ቪዲዮ የምትሰሩ ሰዎችም ቪዲዮ ሰርታችሁ እንትን በሉበት። ሌላ ብዙ እዚህ ጋር ሰባት ሺህ ምናምን ሰዎች አላችሁ። አንዳንድ መረጃዎችንም ስንትፈልጉ እፎይና ጳራዲዮስ እውነት አላቸው የሚል ቴሌግራም ቻናል አለን። እዛ ላይ ከዛ መረጃዎችን ብትወስዱ አንዳንድ መደናገሮችም የውሸት መረጃዎችን ሲሰራጩ የነበሩት ከዛ ባልምንጭ ሁኔታ ስለነበረ እዛ ላይ እንድታደርጉ ለማለት እወዳለሁ እና አመሰግናለሁ። አላስረዝም ለሌሎች እድል ልስጥ ብሮ በዚህ አጋጣሚ የመጨረሻ አንድ የረሳሁት ስላለ በጣም ኢምፖርታንት ማለት ነው። ምን አለ መሰላችሁ ይሄ ነገር እግዚአብሔር ለበጎ ነው ያመጣው እና በዚች በጠፋችሁባት ጊዜ ሳልነግራችሁም አላልፎ አንድ ነገር አለ ከሀያ ልጆች በላይ ቆስተንቲነስ ጋና ኔጋ ብቻ የተጠመቁ ልጆች እንዳሉ ነው የምነግራችሁ። አብዛኛው ሄዶ የነበሩ እስላም የነበሩ ከክርስትና ሄደው የነበሩ ወደ ሀያ ልጆች ኦልሬዲ እንደተጠመቁ በዚህ አጋጣሚ ልንገራችሁ ይወዳለሁ። ቢኮዝ ይሄ እግዚአብሔር ለበጎ ነው፣ በቃ ይህን መናወጥ ያመጣው። በየቦታው ያለውን ደግሞ ቤቱ ይቁጠረው እና ለዚህ ሁሉ ደግሞ ክብሩን ሁሉ እግዚአብሔር ይውሰድ። ይህንን ለማለት ነው። አመሰግናለሁ። ውስታስ እናመሰግናለን። ያው ጠቁሚያቸዋለሁ። እኔም በዚህ አጋጣሚ ቆስጠንጢኖስና ቃል መረጃዎቹ ደርሰውኝ ስለነበረ ጠቆም አድርጊያቸዋለሁ። በዚህ ውስጥ ብዙ ልጆች እንደመጡ ጥሩ አጋጣሚ ነበር የተፈጠረው። እግዚአብሔር እንኳንም መረዳቸው እንኳንም እንትን አላችሁ። ኤኒዌይስ እንትን ወደ አካውንቱ ስመለስ አካውንቱ እፎይ የሚል አሁን ራሱ አንድ ቁጥር ከስር ይጽፍልኛል። እፎይ ብሎ እኔ ነው ፕሮፋይሉ እንግዲህ ምን ምን ሊለኝ ሆን አላቅም። አንድ ቁጥር እየጻፈ ነበር። ና ግባ ሲሆንም ቁጥር ጻፍ፣ ና ወላክ፣ ና ስና ግባ አለ እና በእኔ ስም የተከፈቱ ብዙ አካውንቶች አሉ። ፌስቡክም አለ። በእኔ ስም የተከፈተ ፌስቡክን የለኝም፣ ፌስቡክም የለኝም። ጌስት ላይ ሆኖ እያወራ ከታች አንድ ቁጥር ሲጽፍ ሜይ ቢ አንድ ጊዜ የሆነ ቪዲዮ ሰርተ እንስሳንም ግንኙነት ማድረግ ይቻላል ብለህ በሰራበት ቪዲዮ ላይ አንድ ጀለስ አይ፣ እንስሳ ሳይሆን ሴቶችን ነው እጅና እግርን ብሎ ሰርቶ ነበር እና እጅና እግር እሱ ተቆጥሮ ነው ሌላ ሆኖታችን የሚጽፉ አራት እግር ያላት ሰው ነች አለው። አየኔ አደለም እኔ እያየሁት እኮ ምን አስቡ ነው አሁን፣ አስገባኝ እያለ ቆይ ይጽፋል። እና ፕሮፋይሉ የኔ ነው ስሙ የኔ ነው። ፕሊስ ክርስቲያን ከሆናችሁ እንደዛ ታደርጉ። ሙስሊሞቹ ያው ተቂያ የተፈቀደ ስለሆነ፣ ውሸት የተፈቀደ ስለሆነ፣ ሌብነትም የተፈቀደ ስለሆነ ሀላል ነው ችግር የለውም ለነሱ። ክርስቲያኖች ግን ባታደርጉት ጥሩ ነው። ሚስተር ብርሃኑ ነው የሚለው አይደለ? አሁን ያሳየህን ላይ ሚስተር ብርሃኑ ዋናው ነው። ሚስተር ብርሃኑ በቀለ በቀለ ያ ስማ ነው ሚስተር ብርሃኑ በቀለ ሰራተኞች እንትን ማውጣት ይቻላል። በባንክ እንትኖችን ማውጣት ይቻላል። አክቹዋሊ ማወቅ ይቻላል። ፕሮፋይሉን ፎቶውን ማውጣት ይቻላል። ሰዎች የቀየረው በነገራችን ላይ ላይቭ ላይ ለልጆች ስናሳይ ወዲያው ነው አካውንት ላይ ጥፋው። ብርሃኑ ነጋ በቀለ ብርሃኑ ነጋ በቀለ መምህር ነው። እንደዚህ አይነት ሌባ መምህር እንግዲህ አስቡ። እንደዚህ አይነት ቆሻሾች አሉ። ጥንቃቄ አድርጉ። የትኛውን ቦታ ላይ በውስጥ መቶ እንደዚህ ቢሏችሁ ጥንቃቄ አድርጉ ከማለት ውጭ ሌላ ምን ልል እችላለው? አይደ ነው። ጥንቃቄ አድርጉ። ለማንኛውም አካውንት ያለውም አለ። በዚህ አጋጣሚ ሁለት መቶ ሺህ አካውንት ሁለት መቶ ሺህ ፎሎወር የደረሰ እፎይ የሚል አካውንት በውስጥ እየገባ ይሄ ነገር ያስፈልገናል ቪዲዮ ሰርቼበት አለው። ባይ ዘ ወይ ይሄ ነገር ያስፈልገናል እፎይ ነኝ አሁን ችግረኛ ነኝ ምናምን እያለ ልጆችን ያወራቸዋል። እና እንደውም መምህራኖች ናቸው አጣድፈው ቪዲዮ ስሪበት ብሎ የሰራውት ራሱ ማለት ነው። ሁለት መቶ ሺ ፎሎወር የደረሰ እፎይ በሚል አካውንት ጥንቃቄ አድርጉ። በቃ እኔ ሁለት ነው ቲክቶክ አካውንት ያለኝ ሁለት ነው። ይህንኛና አንደኛው ሁለት መቶ ምናምን ሺ ይህኛ ወደ ሰባት መቶ ሺ ከዛ ውጪ ሶሻል ሚዲያ አክቸል ለጊዜው የምጠቀመው ሌላ የለኝም። ፐርሰናል የሆነ ቴሌግራም አለኝ እሱም ፐርሰናል ነው እንጂ ግሩፕ ምናምን የለኝም። ከማንም ጋር ኢንተራክት ማደርግበት የለም። ስለዚህ የትኛውም ሶሻል ሚዲያ ጋር ከማንም ጋር አታገኙኝም ማለት ነው። የትኛውም ጋር የምጻጻፍበት ከማንም ጋር ኢንተራክት ማደርግበት የለም። በጣም ሰሌክቲቭ የሆኑ ሰዎችን ብቻ ማስተምርበት። የተወሰነ ልጆች ኢሞ ነበር ኢሞ ምሱን አጥፍቼዋለሁ። አሁን ላይ እየተጠቀምኩ አደለም በጣም ጥቂት ሰዎች ማስተምርበት እንትን ዋትሳፕ ነው። እሱም በጣም ጥቂት ሰዎች ቤተሰብ እንደዚህ የሆኑ ከዛ ውጪ ቴሌግራም ነው። ቴሌግራም ደግሞ በጣም ሰሌክቲቭ የሆኑ ማስተምራቸው ልጆች እና እንደዚህ በጣም ትንሽ ሰዎች ናቸው እንጂ ከማንም ጋር ማውራበት የለም። ስለዚህ ግሩፕ፣ የትኛውም ግሩፕ ላይ ፎይ ነኝ ብሎ ቢመጣ ፎይ አይደለም ማለት ነው። የትኛውም ቦታ ላይ የለውም። የትኛውም ሜይ ቢ ቴክስት ከመለስኩም እንት ካወራሁም ደግሞ እዚ ሰባት መቶ ሺህ ያለው ላይ ነው እንጂ ሌላኛው ቴሌግራሜ ላይ አውርቼም አላቅም። አይ ሚን ሌላ ፕላትፎርሞች ላይ አላወራም፣ እዚኛው ላይ ነው። እዚኛውም ላይ ብዙም ሚሴጅ የመመለስ ኢንተርስት ብዙም የለኝም። ከስንት አንድ ከእስልምና መምጣት የሚፈልጉ ለእነሱ ብቻ ቴክስት ከመለስኩ ነው። በጣም በቀን ውስጥ በጣም ብዙ ቴክስቶች ይመጣሉ። ከሶስት መቶ እስከ አራት መቶ በትንሹ ኦን አቨሬጅ ይመጣል፣ ቴክስ ሰው ለእነኛ ሁሉ መመለሱ በጣም ስለሚከብድ ረንደምሊ የገጠመኝን ፊትለፊት እንደዚህ ሳየው የሙስሊም አካውንት ከሆነ እና መማር እፈልጋለሁ የሚል ከሆነ እነኛም ብቻ ነው ቴክስ ካናገርኩኝ፣ ዚስ ማሽ። ከዛ ውጭ የሚሄድ የለም ፐርሰናል። በጣም የምፈልጉኝ ካላችሁ ቃል አናግሩት፣ ሜይ ቢ በቃል ዙሪያ ምናምን፣ ዞሮ ዞሮ ዞሮ የመጡ ወይ በቆስጠንጢኖስ እንደዛ ካለ ነው እንጂ ዚስ ማሽ ከኔ ጋርም ትገናኙትበት መንገድ የለም ማለት ነው። እና እንደዛ ነው።